የእስራኤልና ሐማስን ጦርነት ለማስቆም አሸማጊያዎች አዲስ የተኩስ አቁም ስምምነት ምክር ሀሳብ ያቀረቡም ቢሆን እስራኤል በጋዛ የምታደርገውን ጥቃት አጠናክራ ቀጥላለች። የእስራኤል ወታደሮች ማክሰኞ እለት ለሳምንታት ታይቶ በማይታወቅ ሁኔታ በጋዛ ውስጥ ትልቁን የጥቃት ማዕበል መክፈታቸውን የአካባቢው ነዋሪዎች ገልጸዋል። ለክሬሚያ ማንሳት ጦርነቱን ለመቀጠል መነጋገር ማለት ነው። ሩሲያ ጦርነቱን እንዲቀጥል ትፈልጋለች። ለዚህም ሲባል ነው እንደዚህ አይነት ሀሳቦች በድርድር ሂደት ውስጥ እንዲካተቱ የምታደርገው ሲሉም ጉዳዩ እንደ ቅዠት የሚታይ ስለ መሆኑ ነው የጠቆሙት። የሳውዲ አረቢያ ባለሀብቶች በኢትዮጵያ የልማት ዘርፎች እንዲሳተፉ ጥሪ ቀረበላቸው። ጥሪ የቀረበው የኢትዮ ሳውዲ የጋራ ንግድ ምክር ቤት በሳውዲ አረቢያ ሪያድ ውይይት ባደረገበት በትላንትና ውደት ነው። ሰላም ጤና ይስጥልን። ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን ግሳቱን መረጃዎችን ይዘን ቀርበናል። ሙሴ ከበደነኝ እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። የግሉ ዘርፍ በጤና አገልግሎትና ግብአት አቅርቦት ላይ ያለው ተሳትፎ ሊጠናከር እንደሚገባ ተገልጿል። የጤና ባለሙያዎችም የሚያነሷቸውን የተጠቃሚነት ጥያቄዎች በመመለስ ረገድም የግሉ ዘርፍ ሚና ትልቅ መሆኑ ተነግሯል የተባለው ድሮጓ ፈርማ የተመሰረተበትን አስረኛ ዓመት ባከበረበት ወቅት ነው። እሱ ባለጓሹ አዘጋጀውን ዳግም ተገኝ እንደሚከተል ያቅርበዋል። በኢትዮጵያ ከፍተኛው የሕክምና አገልግሎት እንዲሁም ግብአት አቅራቢ መንግስት ነው። ከ120 ሚሊዮን በላይ እንደሆነ የሚነገርለት ኢትዮጵያ ሕዝብ የሚፈልገውን አይነት የሕክምና አገልግሎት እንዲያገኝ ከማስቻል አንጻር ግን ከመንግስት በተጨማሪ የግሉ ዘርፍ ትልቅ ሚና እንዳለው የዘርፉ ባለሙያዎች ይገልጻሉ። በዚህ ሀሳብ ከሚስማሙት ከአስር ዓመታት በፊት የተቋቋመውና ና በመድኃኒትና ሌሎች ግብአቶች አቅርቦት እንዲሁም በሕክምና አገልግሎት ዘርፍ የተሰማራው የድሮጋ ፋርማ ምክትል ስራ አስፈጻሚ ዶክተር አብዲ ኤርሞሎ የግል ተቋማት በሕክምና አገልግሎትና ግብአት አቅርቦት ዘርፍ ትልቅ ሃላፊ ተወካይነት እንዳለባቸው ገልጸዋል። የህክምና ሰርቪሱ ላይ የግል ተቋማት የሚያደረጉት አስተዋጽኦ ትልቅ ነው። እንዲሁም ደግሞ ከመድኃኒት አቅርቦት ጋር በተገናኘ መንግስት ሁሉንም ጋር ሸፍኖ የመቶ 20 ሚሊዮን ህዝብ ፍላጎት ያሟላል ብሎ መንግስት እራሱ አያስብም። የግል ተቋማት በመድኃኒት አቅርቦት በጤና ሰርቪስ ተደራሽ የማድረግ የእነዚህ ነገሮች ትልቅ ኃላፊነት አለባቸው። ትልቁም ስራ ይወጣሉ። ይሄም ደግሞ ሪሰንትሊ እኛ ሀገር ውስጥ እያየነው የመጣው ነገር ነው። ስለዚህ የግሉ ኢንፍሉዌንስ የግሉ መሳተፍ እዚህ ሴክተር ላይ በጣም ዋና ነገር የግሉ ዘርፍ በኢትዮጵያ የጤና ስርዓት ውስጥ ያለው ሚና አሁን ካለበት ደረጃ ከፍ ሊል እንደሚገባ ያሰመሩበት በጤና ሚኒስቴር የህክምና አገልግሎት አሰጣጥ መሪ ስራ አስፈጻሚ ዶክተር ኢሉ ባቡር ቦኖ የግሉ ዘርፍ ማህበረሰቡን ከማገልገል ባለፈ የጤና ባለሙያዎች ያሉባቸውን ጥያቄዎች ለመቅረፍም ራሱን የቻለ ሚና ሊኖረው እንደሚገባ ገልጸዋል። የጤና ባለሙያዎች ከተጠቃሚነት አንጻር የሚያነሷቸው ጥያቄዎች መሰረት ያላቸው መሆናቸውንም መሪ ስራ አስፈጻሚው ጠቁመዋል። የጤና ባለሙያዎች በሚያገለግሉባቸው የጤና ተቋማት በነጻ እንዲታከሙ የሚያደርገው አዋጅ በስራ ላይ መዋሉን ያስታወሱት ዶክተር ኤሊ ባቡር አሁንም ቢሆን ላልተመለሱ ጥያቄዎች መልስ ከመስጠት አንጻር የግሉ ዘርፍ ተሳትፎ አስፈላጊ መሆኑን የጠቆሙት፣ ጤና ባለሙያ ሀገሩን ለቆ እንዳይሄድ፣ ህብረተሰቡን ህብረተሰቤ ነው ብሎ እንዳይ እንዲያክም መጀመሪያ ራሱ ጤነኛ መሆን አለበት። መጀመሪያ ለእሱ የሚያስፈልገውን ነገር ልናሟላለት ይገባል። ለዛ ደግሞ መንግስት ላይ ብቻ የሚጣል አይደለም፣ እኛም የየራሳችን ስራ መስራት አለብን። ጤና ባለሙያ መኪና ሊኖረው ይገባል፣ ቤት ሊኖረው ይገባል የራሱን ሕይወት መምራት አለበት። በሕክምናው ዘርፍ የተሰማሩ ባለሙያዎችን በፋይናንስ ለመደገፍ የተለያዩ አማራጮችን መጠቀም እንደሚገባ የሚገልጹት የድሮጋ ፋርማ ምክትል ስራ አስፈጻሚ ዶክተር አብዲ ኤርሞሎ ድርጅታቸው የብድርና ቁጠባ የህብረት ስራ ማህበር በማቋቋም ላይ መሆኑን ጠቁመዋል። ይህ ማህበር ለጤና ባለሙያዎች በሚል የሚቋቋም በመሆኑ ለዘርፉ ተዋንያን ትልቅ ጥቅምን የሰነቀ ስለመሆኑም ተናግረዋል። ብዙ ቻሌንጆች፣ ብዙ ፈተናዎች አሉ። አንድ ሰው የቤት ኪራይ ችሎ ቤተሰቡን አስተዳድሮ ጤነኛ ሆኖ በፉል ኢነርጂው ሆስፒታል ውስጥ ያገለግላል ብለን የምናስበት ደረጃ አይደለም ለማሆን ያለው። ስለዚህ ያንንም ለማሻሻል የጤና ባለሙያ የሚያስፈልጉት ቤዚክ ነገሮችን የሚያሟላበት ሳኮ እንዲሆን ነው የምንፈልገው የተወሰነ ባለው ደሞዝ ልክ ይቆጥባል ከቆጠ በኋላ ደግሞ ብድር ወስዶ የሚያስፈልጋቸውን ዲማንዶች እንዲያሟላ በሚን ያነሳ ነው። ይህን ሄልዝ ሳኮ በጤና ባለሙያዎች ፕሮፌሽናሎች ላይ የተመሰረተ እነሱ የሚያጋጥማቸውን ዴይ ቱ ዴይ ቻሌንጃቸውን መፍታት የሚያስችል በትልቁ ደግሞ ፋይናንሽል ፍሪደም ሊሰጣቸው የሚችል ሳኮ ሆኖ እያቋቋምን ያለ ነው። ስለዚህ እነዚህ የፋይናንስ አማራጮችን ይዞ በመምጣት የጤና ባለሙያዎች የራሳቸው የሆነ የጤና ተቋም እንዲኖራቸው ፋርማሲ እንዲኖራቸው የራሳቸውን ቢዝነስ መጀመር እንዲችሉ እንዲሁም ደግሞ ቢዝነስ ደግሞ ያላቸው ያላቸውን ቢዝነስ ማስፋፋት እንዲችሉ የሚያግዝ ፋይናንስ የሚያደርግ ፋይናንሻል ኢንክሉዥንን በተሳካ ሁኔታ የሚያሟላ የጤና ሳኮ ነው እያቋቋምን አስራ አምስት መድኃኒት ቤቶችንና አራት የፊዚዮትራፒ ማዕከላትን በስሩ የሚያስተዳድረው ድሮጋ ፋርማ ከኢትዮጵያ በተጨማሪ በሩዋንዳና ሶማሌላንድ ቅርንጫፎች ያሉት ሲሆን የተመሰረተበትን አስረኛ ዓመት በተለያዩ መርሃ ግብሮች አክብረዋል። በቀጣዮቹ አስር ዓመታት ውስጥም በማምረት ዘርፍ መሰማራት እንዲሁም የመድኃኒት ቤቶችን ቁጥር አንድ ሺህ ማድረስን ያካተተ እቅድ ያለው ስለ መሆኑም አስታውቋል። የዓለም ምግብ ፕሮግራም ከመጪው ግንቦት ወር ጀምሮ በኢትዮጵያ ለ650 ሺህ ዜጎች የሚሰጠውን የምግብ ድጋፍ ለማቋረጥ መገደዱን አዲስ በወጣው ሪፖርት ይፋ አድርጓል። ተቋሙ ባጋጠመው ከባድ የገንዘብ እጥረት ሳቢያም ለአሳሳቢ የምግብ እጦት ይበልጥ ተጋላጭ ለሆኑ 3.6 ሚሊዮን ያህል ዜጎች የሚያቀርበውን ድጋፍ እንደሚያቋረጥም አስታውቋል። ከዚህ ባለፈ በአማራ ክልል ተባብሶ የቀጠለው ግጭት በክልሉ ግማሽ ሚሊዮን ለሚሆን ህዝብ የሚሰጠውን ሰብአዊ አገልግሎት ያስተጓጎለብኝ ነው ሲል ድርጅቱ በመግለጫው አስታውቋል። ተጨማሪ አለን።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 የድርጅቱን የምግብ ድጋፍ የሚያጡ መሆኑን ገልጿል።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 የሚሰጠው ነው ለመላው ያለ ማህበረሰብ ጥሪውን ያቀረበውም። በተጨማሪም በአማራ ክልል ተባብሶ የቀጠለው ግጭት በክልሉ ግማሽ ሚሊዮን ለሚሆን ህዝብ የምሰጠውን ሰብዊ አገልግሎት እያስተጓጎሎብኝ ነው ሲል ያስታወቀው ድርጅቱ ስርቆት፣ እገታና የደህንነት ስጋት ለህይወት አድን ተግባራቶቼ ከፍተኛ እንቅፋት ሆኖብኛል ሲል በሪፖርቱ ጠቅሷል። በፕሬዚዳንት ዶናልድ ትራምፕ ትእዛዝ መሰረት የአሜሪካ መንግስት በዩኤስኤድ በኩል የሚቀርቡ ዓለም አቀፍ ድጋፎችን ማቋረጡን ተከትሎ በኢትዮጵያ በግጭትና ተፈጥሯዊ ምክንያቶች በመጠለያ ጣቢያ ውስጥ ጠልለው በሚገኙ የሀገር ውስጥ ተፈናቃዮችና ከተለያዩ ጎረቤት ሀገራት ተሰደው ድጋፍ እየተደረገላቸው በሚገኙ ስደተኞችና ጥገኝነት ጠያቄዎች ላይ ከፍተኛ የሚባል ሰብአዊ ቀውስ እያስከተለ መሆኑን መዘገባችን ይታወሳል። የእስራኤል ወታደሮች ለሳምንታት ታይቶ በማይታወቅ ሁኔታ በጋዛ ውስጥ ትልቁን ጥቃት መክፈታቸውን የአካባቢው ነዋሪዎች ገልጸዋል። በጥቃቱ 17 ሰዎች እንደተገደሉ ተነግሯል። እስራኤል ወደ ጋዛ የሚደረገው እርዳታ ማገዷን ተከትሎም በርካታ ህጻናት ለምግብ እጥረት እንደተጋለጡ ተሰምቷል። ይህ በእንዲህ እንዳለ የእስራኤልና ሐማስን ጦርነት ለማስቆም የኳታርና የግብፅ አሸማጊያዎች አዲስ የተኩስ አቁም ስምምነት ማዕቀፍ ማቅረባቸውም ተነግሯል። አልታየ ኪዳኔ የእስራኤልና ሐማስን ጦርነት ለማስቆም አሸማጊዎች አዲስ የተኩስ አቁም ስምምነት ምክር ሀሳብ ያቀረቡም ቢሆን እስራኤል በጋዛ የምታደርገውን ጥቃት አጠናክራ ቀጥላለች። የእስራኤል ወታደሮች ማክሰኞ ዕለት ለሳምንታት ታይቶ በማይታወቅ ሁኔታ በጋዛ ውስጥ ትልቁን የጥቃት ማዕበል መክፈታቸውን የአካባቢው ነዋሪዎች ገልጸዋል። የጋዛ ጤና ጥበቃ ባለሥልጣናት እስራኤል ወደ ጋዛ የሚገባውን ሁሉንም አቅርቦቶች በመከልከሉ አሳቢያ የጤና አጠባበቅ ስርዓት ላይ ያለው ችግር እንደተባባሰና በነዋሪዎቹ ላይ ከፍተኛ ችግር እንደተደቀነ አስታውቀዋል። በተባበሩት መንግስታት ድርጅት በሚደገፈው የፖሊዮ ክትባት ዘመቻ በጋዛ ከ600 ሺህ በላይ ህጻናትን ለመከተብ ታቅዶ የነበረም ቢሆን እስራኤል ማንኛውንም አቅርቦት በማገዷ ሳቢያ የጋዛ ህጻናት አደጋ ላይ እንደወደቁ የጋዛ ጤና ጥበቃ ሚኒስቴር ገልጿል። የተባበሩት መንግስታት ድርጅት የእርዳታ ድርጅቶች እርዳታ ወደ ጋዛ የማይገባ ከሆነ አሳሳቢ ሰብአዊ ቀውስ ይፈጠራል እያሉ ይገኛሉ። የጋዛ ጤና ጥበቃ ሚኒስቴር የፖሊዮ ክትባት በአስቸኳይ ወደ ጋዛ የማይገባ ከሆነ 60 ሺህ የሚጠጉ የጋዛ ህጻናትና ታዳጊዎች አደጋ ላይ ይወድቃሉ ሲል አሳስቧል። የጋዛ ጤና ጥበቃ ሚኒስቴር ቃል አቀባይ የሆኑት ካሊል ደቅራን ህጻናትና ታዳጊዎች የፖለቲካ መጠቀሚያ መሆን የለባቸውም ያሉ ሲሆን አሁን ባለው ሁኔታ 60 ሺህ የሚጠጉ ህጻናት በምግብ ጦት መጠቃታቸውን የሚያሳይ ምልክት እየታየባቸው እንደሆነ ተናግረዋል። የእስራኤልና ሐማስን ጦርነት ለማስቆም እየተደረገ ባለው ዲፕሎማሲያዊ ጥረት ባሳለፍነው ሳምንት ሳይሳካ ከቀረው የሁለቱ ተደራዳሪዎች ንግግር በኋላ ሐማስ ዳግም ሌላ ንግግር ለማድረግ ልኡካን ቡድኑን ወደ ግብፅ ካይሮ ሊልክ መሆኑን ከምንጮች መስማቱን ጠቅሶ ሮይተርስ ዘግቧል። የተኩስ አቁም ስምምነቱን በቅርብ የሚከታተሉና ስለ ጉዳዩ ቅርበት አላቸው የሚባሉ ሁለት ምንጮች ለሮይተርስ እንደተናገሩት የልዑካን ቡድኑ ከአምስት እስከ ሰባት ዓመት የሚቆይ የግጭት ማቆም ስምምነት ማዕቀፍ ውስጥ ሁሉም ታጋቾች እንዲፈቱና ጦርነት እንዲቆም የሚያደርግ አዲስ ስምምነት ላይ ይወያያል ተብሎ እየተጠበቀ ይገኛል። በጥር ወር የተደረሰው የተኩስ አቁም ስምምነትን በማፍረስ ባለፈው ወር በጋዛ ወታደራዊ ዘመቻን የጀመረችው እስራኤል ሐማስ እስካልተወገደ ድረስ ጦርነቱን እንደማታቆም በተደጋጋሚ ስትናገር ቆይታለች ይሁንና ካልተሳካው የካይሮ ስብሰባ በኋላ የሐማስ ቡድን ወደ ካይሮ አዲስ ድርድር ለማድረግ ያቀናል የተባለ ሲሆን የእስራኤልና ሐማስን ጦርነት ለማስቆም አዲስ ምክረ ሐሳብ እንደቀረበ ቢቢሲ ዘግቧል ስለ እስራኤልና ሐማስ የተኩስ አቁም ስምምነት ጉዳይ ቅርበት ያላቸው ከፍተኛ የፍልስጤን ባለሥልጣን የኳታርና ግብፅ አሸማጊዎች በጋዛ ያለውን ጦርነት ለማስቆም አዲስ ምክረ ሐሳብ ማቅረባቸውን ተናግረዋል እንደ ባለሥልጣናቱ ገለጻ በሁለቱ ተደራዳሪዎች መካከል የሚተገበረው የግጭት ማቆም ስምምነት ከአምስት እስከ ት ዓመት የሚቆይ እንደሆነ ተነግሯል። ይህም በእስራኤል እስር ቤቶች የሚገኙ የፍልስጤም እስረኞችን እንዲለቀቁና በምላሹም ሁሉም የእስራኤል ታጋቾች እንዲፈቱ የሚያደርግ እንደሆነ ተሰምቷል። ምክር ሀሳቡ ጦርነቱ በይፋ እንዲቆምና እስራኤል ሙሉ ለሙሉ ከጋዛ እንድትወጣ የሚያደርግ እንደሆነም ነው የተገለጸው። በዚሁ ጉዳይ ላይ ለመምከርም የሐማስ ከፍተኛ የልዑካን ቡድን ወደ ካይሮ ያቀናል ተብሎ እንደሚጠበቅ የዜና ምንጩ በዘገባው አመልክቷል። እስራኤል በበኩሏ አሸማጋይ ሀገራት ባቀረቡትና በተሻሻለው የረዥም ጊዜ የግጭት ማቆም ስምምነት ሀሳብ ላይ ምላሽ እንዳልሰጠ ጠች ተሰምተዋል። እስራኤልና ሐማስ ያደረጉት የመጀመሪያው ዙር የተኩስ አቁም ስምምነት ባለፈው ወር ጀምሮ የቆመ ሲሆን እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ እያደረገች ይገኛል። ከወር በላይ የቆየው የእስራኤል ወታደራዊ ዘመቻ አሁንም ተጠናክሮ ስለመቀጠሉ ነው የተሰማው። እስራኤል በቅርብ ሳምንታት ከፈጸመችው ወታደራዊ ጥቃት ከፍተኛ ነው የተባለ ጥቃት በጋዛ ስለማድረሷ ተገልጿል። የጋዛ ከተማ ነዋሪዎች እንዳሉት የእስራኤል ወታደሮች በትላንትና ሁለት ታንኮችን፣ የጦር ጀቶችን እና የባህር ኃይል ጀልባዎችን በመጠቀም በርካታ የጋዛ አካባቢዎችን በቦምብ መደብደባ መሆናቸውን ገልጸዋል። የተፈጸሙት ጥቃቶች በካንዩኒስ መኖሪያ ቤቶችን በጃባሊያ የድንኳን ሰፈሮችን ከዛ ባለፈም የመንገድ መሰረተ ልማቶችን ስለማውደማቸው ነው የተገለጸው። በጋዛ ሰርጥ በተፈጸመው ወታደራዊ ጥቃት ሴቶችና ህጻናትን ጨምሮ 17 ሰዎች እንደተገደሉ አሶሽየትድ ፕሬስ ዘግቧል። በካንዩኒስ በደረሰው ጥቃት 9 ሰዎች እንደተገደሉ የናስር ሆስፒታል አስታውቋል። በጃባሊያ መጠለያ ካምፕ በተፈጸመ ጥቃት ደግሞ ሶስት ህጻናት ህይወታቸው ማለፉን የጋዛ የጤና ጥበቃ ሚኒስትር አስታውቋል። ከዛ ባለፈም ኑሰሪያት በተባለ አካባቢ የእስራኤል ጦር በፈጸመው ጥቃት የሰዎች ህይወት እንዳለፈ ተገልጿል። የአየር ጥቃቱ በጋዛ በእስራኤል ጥቃት ሳቢያ የፈረሱ የህንፃ ፍርስራሾችን ለማንሳት የሚያገለግሉ ቡልዶዘሮችንና ተሽከርካሪዎችን እንዳወደመ የአካባቢው ባለስልጣናትና ነዋሪዎች ተናግረዋል። የወደሙ ተሽከርካሪዎች ከግብፅ የተለገሱ መሆናቸውን የገለጸው ሐማስ እርምጃው በጋዛ ያሉ ወገኖቻችንን ስቃይ የበለጠ ለማባባስ ያለመ ነው በማለት የእስራኤልን ድርጊት አውግዟል። እስራኤል በበኩሏ ለጥቃቱ በሰጠችው ምክንያት በኦክቶበር ሰባት ከሐማስ የደረሰባትን ጥቃት ጨምሮ ሐማስ ለሽብር ተግባር ሲያውላቸው ነበር ያለችውን አርባ የሚሆኑ ተሽከርካሪዎችን ማውደሟን ገልጻለች። ተሽከርካሪዎቹ ሐማስ በእስራኤል መከላከያ ሰራዊትና በእስራኤል መንግስት ላይ የሽብር ጥቃት ለመፈጸም የሚጠቀምባቸው ቁልፍ መሳሪያዎች እንደሆኑ እስራኤል ገልጻለች። ሩሲያና ዩክሬንን ለማደራደር እየጣረች ያለችው አሜሪካ ክሬሚያ የሩሲያ ግዛት አካል ናት የሚል እውቅና ልትሰጥ መሆኗ ሰምተዋል። ዩክሬን በበኩሏ ክሬሚያ በጉልበት የተወሰደች የራሴ ግዛት አካል ነች ያለች ሲሆን እውቅናውን ውድቅ አድርጋለች ሱባሎ ሶስት ዓመታትን በጦርነት ያሳለፉት ሩሲያና ዩክሬን አውዳሚውን ግጭት ለማስቆም የሚያስችለውን ልጓም በመጠባበቅ ላይ ናቸው። በእንግሊዟ መዲና የከተሙት የአሜሪካ የዩክሬንና የአውሮፓ ሀገራት ባለሥልጣኖችም አሜሪካ በምታቀርበው ጦርነቱን የመቋጫ እቅድ ዙሪያ ይመካከራሉ ተብሎ እየተጠበቀ ነው። ከሳምንት በፊት በፓሪስ ተመሳሳይ ውይይት ተካሂዶ የነበረ ሲሆን ይህ በለንደን የሚካሄደው ውይይት ደግሞ አሜሪካ የመጨረሻ ያለችውን እቅድ ይፋ የምታደርግበት ስለመሆኑ ተነግሮለታል። አስቀድመው የወጡ መረጃዎችም ይህ የአሜሪካ እቅድ እንደ አውሮፓውያን አቆጣጠር በ2014 በተካሄደ ህዝበ ውሳኔ ወደ ሩሲያ የተቀላቀለችውና ዩክሬን አሁንም ድረስ የራሴ ግዛት ናት የምትላት ክሬሚያ የሩሲያ ግዛት አካል የሚያደርጋትን እውቅና የሚያሰጣት ስለመሆኑ ጠቁመዋል። ዶናልድ ትራምፕ ወደ ነጩ ቤተ መንግስት መንበር ከተመለሱ በኋላ ደጋግመው ሲያነሷቸው ከነበሩ ጉዳዮች መካከል ይኸው የዩክሬን ግዛቶች ጉዳይ አንዱ ሲሆን ዩክሬን ግዛቶቿን አሳልፋ የምትሰጥበት ሁኔታ ሊፈጠር ይችላል፣ ህመም ቢኖረውም ይህንን ሀቅ ግን ልንቀበል ይገባል ሲሉም በተደጋጋሚ ተደምጠዋል። የአሁኑ እቅድም ዩክሬን በኃይል ተነጥቄ እንጂ አሁንም የእኔ ግዛት ናት የምትላትን ክሬሚያን አጨብጭባ ለሩሲያ እንድታስረ እንዲረክብ የሚያደርግ ስለመሆኑ በስፋት ተነግሯል። ይህንን ጉዳይ አስመልክቶ ጥያቄ ቀረበላቸው የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ግን በክሬሚያ ጉዳይ ለሩሲያ እውቅና መስጠት የሚለው ጉዳይ እንኳን ሊዋጥልኝ ልሰማውም የማልፈልገው ነው የሚል ምላሽ ሰጥተዋል። ስለ ክሬሚያ ማንሳት ጦርነቱን ለመቀጠል መነጋገር ማለት ነው። ሩሲያ ጦርነቱ እንዲቀጥል ትፈልጋለች። ለዚህም ሲባል ነው እንደዚህ አይነት ሀሳቦች በድርድር ሂደት ውስጥ እንዲካተቱ የምታደርገው ሲሉም ጉዳዩ እንደ ቅዠት የሚታይ ስለመሆኑ ነው የጠቆሙት። የአሜሪካ ባለስልጣናት ግን ይህንን ጉዳይ በዛሬው የለንደን ስብሰባ ወቅት አንስተው ለመወያየት ሩሲያም፣ በምላሹ በጦር ግንባር ያላትን እንቅስቃሴ እንድታቆም ለመጠየቅ ስለማቀዳቸው ነው የተሰማው። ወደ ለንደን አቅንተው ከዩክሬንና ከአውሮፓ ሀገራት አመራሮች ጋር ይመካከራሉ በሚል ሲጠበቁ የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ግን ወደ ስፍራው እንዳላቀኑ ተረጋግጧል። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛው ስቲቭ ዊትኮፍም ከለንደን ይልቅ ወደ ሞስኮ ማቅናትን ምርጫቸው ስለማድረጋቸው ነው የተሰማው። በሁለቱ የአሜሪካ ከፍተኛ ባለስልጣናት ምትክም የዶናልድ ትራምፕ ፕሬዝዳንታዊ አማካሪው ኬት ኬሎግ ወደ ለንደን ማቅናታቸው ተሰምቷል። ዩክሬን በበኩሏ የውጭ ጉዳይ ሚኒስትሯ አንድሪ ሲቢሃን፣ እንዲሁም የፕሬዝዳንት ጽህፈት ቤት ኃላፊው አንድሪ ይርማክን ተመካከሩልኝ ስትል ከአውሮፓ ህብረት ራሷን ወዳገለለችው እንግሊዝ ልካለች። እነዚህ የዩክሬን ባለስልጣናት ከሌሎች የአውሮፓ ሀገራት ባለስልጣናት ጋር ሆነው ዩክሬን የደህንነት ዋስትና በምታገኝበት መንገድ ዙሪያ አሜሪካን ይሞግታሉ ተብሎ ይጠበቃል። የሚለው የዋሽንግተን ፖስት ዘገባ ሁለቱ አካላት ዩክሬን የደህንነት ዋስትና እስካላገኘች ድረስ የትኛውንም ግዛት አሳልፎ ለመስጠት አይስማሙም ሲል አትቷል። ቀደም ባሉ ቀናት ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው የመከሩት የትራምፕ መልእክተኛ ስቲቭ ዊትኮቭ ዩክሬን ክሬሚያ የሩሲያ ናት የሚል እውቅና እንድትሰጥ ሳትገደድ፣ አሜሪካ ግን ይህንን እውቅና መስጠት በምትችልበት መንገድ ዙሪያ ዝግጅት ስለመደረጉ ፍንጭ ሰጥተው ነበር። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ደግሞ ሁለቱ ተፋላሚ ወገኖች አንድ እርምጃ ወደፊት በመምጣት ለስምምነት ቅርብ ሊሆኑ እንደሚገባ ባሰመሩበት ንግግራቸው ፕሬዚዳንት ትራምፕ በዚህ ጉዳይ ዙሪያ እየሰሩ ስለመሆናቸው ጠቁመዋል። የሩሲያ ባለስልጣናት በበኩላቸው ክሬሚያም ሆነች የአሁኑ ጦርነት ከጀመረ በኋላ ወደ ግዛቷ የቀላቀለቻቸው አራት የዩክሬን ግዛቶች ጉዳይ ለድርድር የሚቀርቡ አይደሉም የሚለውን አቋሟን ዳግም አንጸባርቃለች። ስለ ዘላቂ ሰላም ማሰብ ከተፈለገ ነባራዊ ሁኔታን ማጤን ያስፈልጋል የሚል አቋም በሩሲያ ባለስልጣናት ዘንድ ያለ ስለመሆኑም ከክሬሚያ የሚወጡ መረጃዎች አመላክታሉ። የዛሬው የለንደን ስብሰባ እንዲሁም ስቲቭ ዊትኮፍን ከቭላዲሚር ፑቲን ጋር የሚያገናኘው ሰሞንኛው የሞስኮ ውይይት ደግሞ የሰላም መንገዱን ቀጣይ ዕጣ ፈንታ የሚወስኑ ስለመሆናቸው በስፋት ተነግሯል። ወደ አጫጭር መረጃዎቻችን አለፍን። የመጋዘን ደረሰኝ ስርዓትን ተጠቃሚ አርሶ አደሮችን ቁጥር ለማሳደግ ያለመ ፕሮጀክት ይፋ ተደረገም። አርሶአደሮች ያመረቱትን ምርት አስይዘው ብድር እንዲያገኙ የሚያስችለውን የመጋዘን ደረሰኝ ስርዓት ይበልጥ ለማጠናከርና ለማሳደግ ያተኮረ ፕሮጀክት በዛሬው ዕለት ይፋ ተደርጓል። የመጋዘን ደረሰኝ ስርዓት ከሁለት ዓመት በፊት ተግባራዊ መደረግ የጀመረ ሲሆን አርሶ አደሮች ያመረቱትን ምርት ለዚሁ ዓላማ በተዘጋጁ መጋዘኖች ውስጥ በማስገባት የሚሰጣቸውን ደረሰኝ በማስያዝ ከባንኮችና ሌሎች የፋይናንስ ተቋማት ብድር የሚያገኙበት አሰራር ነው። የንግድና ቀጠናዊ ትስስር ሚኒስቴር ከአሊያንስ ግሪን ፎር አፍሪካ ወይም አግራና ከኢንተርናሽናል ፋይናንስ ኮርፖሬሽን ወይም አይኤፍሲ ጋር በመተባበር ይፋ ያደረገው ይህ ፕሮጀክት በቀጣዮቹ ሁለት ዓመታት ውስጥ 150 አርሶአደሮችን የመጋዘን ደረሰኝ አገልግሎት ተጠቃሚ እንዲሆኑ ለማድረግ እንደታቀደ በመራ ግብሩ ላይ ተነግሯል። ከ2014 ዓ.ም ጀምሮ በተደረገው ትግበራም 141 አርሶአደሮችን ተጠቃሚ በማድረግ 2.2 ቢሊዮን ብር ብድር መስጠት መቻሉም ተገልጿል። በትግራይ ክልል ጊዜያዊ አስተዳደሩ አምስት በመቶ የአክሲዮን ድርሻ ያለምንም ክፍያ በነፃ መያዝ የሚያስችለውን አስገዳጅ ድንጋጌ ስራ ላይ ዋለ። ስራ ላይ የዋለው የማዕድን አስተዳደርና የተለያዩ የማዕድን ስራዎች ክፍያና ፈቃድን ለመወሰን የወጣው ደንብ ከማንኛውም ባለፈቃድ አነስተኛና ከፍተኛ ደረጃ የማዕድን ኢንቨስትመንት ስራ ላይ ጊዜያዊ አስተዳደሩ በነፃ የአክሲዮን ድርሻ ማግኘት እንደሚችል የሚያስገድድ ነው። ህጉ በቅርቡ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሆኖ በተሾሙት ሌትናንት ጀኔራል ታደሰ ወረደ ተፈርሞ በስራ ላይ ውሏል ተብሏል። ከዚህ ባለፈም ጊዜ አስተዳደሩ ፍቃድ ሰጪ የሆኑት የማዕድን ሚኒስቴር ወይም የክልሉ የመሬትና ማዕድን ቢሮ በኩል ባለፈቃዶች በሚያደርጉ ስምምነት መሰረት እንዲሁም ስለ ድርሻ አከፋፈል ከተሳትፎ ስለሚመነጩ መብቶችና ግዴታዎች እንዲሁም ሌሎች ዝርዝር ቅድመ ሁኔታዎች ተሳትፎ መሰረት የክልሉ አስተዳደር ተጨማሪ አክሲዮን ሊይዝ እንደሚችል ተደንግጓል ሲል ሪፖርተር ጋዜጣ መረጃውን አጋርቷል። ከ359 ሺህ በላይ ዜጎች በውጭ ሀገር ሥራ ስምሪት ተጠቃሚ ሆኗል አልተባለም። በ2017 ዓ ም በጀት ዓመት 9 ወራት ውስጥ ከ359 ሺህ በላይ ዜጎች የውጭ ሀገር ሥራ ስምሪት ተጠቃሚ መሆናቸውን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። ካለው የስራ ገበያ ፍላጎት አኳያ አቅርቦትና ጥራት ላይ ያሉ ችግሮችን በመፍታት ውጤቱን ማሻሻል እንደሚገባም ሚኒስትሯ አክለው ገልጸዋል። በመንግስትና በግል ተቋማት የሚሰጠው ስልጠና የስራ ገበያውን ፍላጎት የሚመልስና ፍላጎትና አቅርቦቱን ማጣጣም የሚያስችል መሆኑን የማረጋገጥ እንዲሁም አነቆችን መፍታትና ምቹ ሁኔታዎችን መፍጠር የቀጣይ የትኩረት አቅጣጫ እንደሆነም ሚኒስትሯ መግለጻቸውን ከማህበራዊ ስር ገጻቸው ያገኘነው መረጃ አመላክታል። የሱዳን ጦር በኤልፋሽር በሁለት ቀናት ውስጥ በፈጥኖ ደራሽ ኃይሉ በተከፈተ ጥቃት 55 ንጹሐን ዜጎች መሞታቸውን አስታወቀም። በኤልፋሽር እና በአቅራቢያው የሚገኙ የተፈናቃዮች መጠለያ ካምፖች ላይ በደረሰው ጥቃት የህክምና ቁሳቁስ እጥረት በመኖሩ ቁስለኞችን ለመንከባከብና ለማጠብ ጨው በመጠቀም ላይ እንደሚገኙ ተነግሯል። ከሟቾቹ መካከልም የአምስት ወር ህጻን የታቀፈች እናት ከነጨቅላ ልጇ የተገደለች ሲሆን ቤት ውስጥ የነበሩ ሰዎችም በሰዓት ተቃጥለው ይታቸው ማለፉ ተገልጿል። የሰሜን ዳርፎር ዋና ከተማ የሆነችው ኤልፋሸር ከግንቦት 3 ቀን 2016 ጀምሮ በከተማይቱ ላይ ጥቃት ሲዘነዘር በቆየው አርኤስኤፍ ጥብቅ ከበባ ውስጥ መሆኗንም ተከትሎ በተደጋጋሚ ንጹሐን ዜጎችን ለሞት እየዳረገ ይገኛል ሲል ሱዳን ትሪቢዩን ዘግቧል። በህንድ ካሽሚር ግዛት በታጣቂዎች በተከፈተ ተኩስ 26 ሰዎች ሞታቸውን የህንድ ፖሊስ አስታወቀም። የሞቱ ሰዎች አብዛኛዎቹ ቱሪስቶች እንደሆኑም ተሰምተዋል። የደረሰው ጥቃት በቅርብ ጊዜ ውስጥ ከደረሱት ሁሉ አስከፊ መሆኑንም ፖሊስ ገልጿል። የካሽሚር አማጺ ቡድን በማህበራዊ ሚዲያ ባስተላለፈው መልእክትም ለጥቃቱ ኃላፊነቱን ወስጃለሁ ያለ ሲሆን በግዛቷ ከ85 ሺህ በላይ የውጭ ዜጎች እንዲሰፍሩ መደረጉ ቅሬታ እንዳስነሳበት ገልጿል። በህንድና በፓኪስታን የይገባኛል ጥያቄ የሚነሳባት ካሽሚር ለአስርተ ዓመታት በዘለቁ አመፅ የሺዎች ህይወት ቢቀጠፍም በቱሪስቶች ላይ ጥቃት ደርሶ ያቅም ሲል አልጀዚራ ዘግቧል። ከሀገሬ ቴሌቪዥን ለሰዓት የያዝናቸው መረጃዎች እንደቀጠሉ ናቸው። የሳውዲ አረቢያ ባለሀብቶች በኢትዮጵያ የኢንቨስትመንት ዘርፍ ላይ እንዲሳተፉ ጥሪ ይቀርቦላቸዋል። የኢትዮ ሳውዲ የንግድ ፎረምም በሳውዲ አረቢያ ሪያድ የተካሄደ ሲሆን ኢትዮጵያ ለሳውዲ አልሚዎች አመቺ ሁኔታዎች እንዳሏትና ለማትረፍ የሚያስችላቸው ዘርፎች እንዳሉም ተነግሯቸዋል። አስናቀ ማናዬ በቢዝነስ ጥንቅሮ ተጨማሪውን ይዟል። የሳውዲ አረቢያ ባለሀብቶች በኢትዮጵያ የልማት ዘርፎች እንዲሳተፉ ጥሪ ቀረበላቸው። ጥሪ የቀረበው የኢትዮ ሳውዲ የጋራ ንግድ ምክር ቤት በሳውዲ አረቢያ ሪያድ ውይይት ባደረገበት በትላንትና ዕለት ነው። በዚህ የመጀመሪያ ነው በተባለለት ውይይት የሁለቱ ሀገራት የመንግስት አመራሮችና የንግድ ማህበረሰብ አባላት ተወካዮች ተገኝተዋል። ስብሰባው የሁለቱን ሀገራት የኢኮኖሚ ትብብር ለማጠናከር እንደሚያስችልና በንግድና ኢንቨስትመንት ዘርፍ በተለይም በማኑፋክቸሪንግ ኢንዱስትሪ በግብርና በማዕደን እንዲሁም በቱሪዝምና ኮንስትራክሽን ዘርፎች አብሮ ለመስራት ተስማምተዋል። የንግድና ቀጠናዊ ትስስር ሚኒስትር ዴታ ዶክተር አብዱል ሀኪም ሙሉ የኢትዮጵያን የኢንቨስትመንት አመቺነት ለሳዑዲ አረቢያውያን አስረድተዋል። ኢትዮጵያና ሳዑዲ አረቢያ ረጅም ዓመታትን የተሻገረ ታሪካዊ ትስስር ያላቸው ከመሆኑም በላይ ቀጠናዊ ግንኙነታቸውም ወሳኝ ነው ተብሏል። ሁለቱ ሀገራት ግን በተለይም ባለፉት ሰባ ዓመታት በዘመናዊ መልኩ የጠነከረ የመንግስት ለመንግስት እንዲሁም የህዝብ ለህዝብ የሆነ ግንኙነት ውስጥ ናቸው። የንግዱ ማህበረሰብ አባላት ከሳውዲ አልሚዎች ጋር በአስቻይ ልማት ዘርፎች ላይ በተናጠል መወያየታቸውም እንዲሁ ታውቋል። ሳኡዲ አረቢያ በመካከለኛው ምስራቅ ግዙፍ ኢኮኖሚ የምታንቀሳቀስ ሲሆን ከኢትዮጵያ ጋር የሚኖራት የሁለትዮሽ የንግድ ግንኙነት ለኢትዮጵያ ኢኮኖሚ ወሳኝ እንደሆነ በተደጋጋሚ የሚገለጽ ነው። ሁለቱ ሀገራት የብሪክስ አባል ሀገራት መሆናቸውም ምጣኔ ሀብታዊ እድገታቸውን ወደ ሌላ ምዕራፍ እንዲያሸጋግሩ እድል የሚሰጣቸው እንደሆነም አመላካቾች አሉ። ሆኖም ግን እስካለፈው የፈረንጆቹ አመት ሁለቱ ሀገራት የነበራቸው የንግድ ልውውጥ 346 ሚሊዮን የአሜሪካን ዶላር እንደማይበልጥ የአረብ ኒውስ መረጃ ያሳያል። ሳውዲ አረቢያ ኢትዮጵያ ምርቶቿን ከምትልክባቸው ሀገራት አሜሪካ፣ ቻይና፣ የተባበሩት አረብ ኤሚሬቶችን በመከተል አራተኛ ደረጃ ላይ የምትገኝም ናት። በዚህም ቡና ቀዳሚውን ድርሻ ሲይዝ፣ የስጋ ምርት በሁለተኛ ደረጃ ላይ ይገኛል። ሳውዲ በተለይም በኃይልና በማድን ዘርፍ የጎለበተ ምርት ያላት በመሆኑ በተመሳሳይ ዘርፍ የኢትዮጵያን የኃይል ዘርፍ ታነቃቃለች ሲባል ከዓመት በፊት መነገሩ የሚዘነጋ አይደለም። ከዚህም በተጨማሪ ሳውዲ አረቢያ ለኢትዮጵያ ውጭ ምንዛሬ ምንጭ ቁልፍ ከሆኑ ሀገራት ትጠቀሳለች። የኢትዮጵያ መንግስት ባለፈው የፈረንጆቹ ዓመት ያደረገው የኢኮኖሚ ማሻሻያና ነፃ የሳውዲ ባለሀብቶች በኢትዮጵያ በሰፊው እንዲሰማሩ ያደርጋቸዋል የሚሉ መረጃዎችም አሉ። ሳውዲ አረቢያ በ2030 አፍሪካን የኢኮኖሚ ዘርፍ ዋና መዳረሻ ለማድረግ እየሰራች መሆኑና ኢትዮጵያን ስትራቴጂካዊ የኢንቨስትመንት አጋር በማድረግ ልዩ ትኩረት እንደምትሰጥ የሳውዲው ንግድ ምክር ቤት ፕሬዚዳንት ሐሰን ቢን ሙጂብ አልኋዜ ተናግረዋል። የኢትዮጵያ እና የሳውዲ አረቢያ ንግድ ምክር ቤት በሁለቱ ሀገራት መካከል የተሻለ የቢዝነስ ግንኙነት እንዲፈጠር ከስምምነትም ደርሷል። የንግድ ምክር ቤቱ ባለፈው በፈረንጆቹ 2024 የተቋቋመ ሲሆን እስከ 2028 ድረስ የሚቆይ እንደሆነ መረጃዎች ያሳያሉ።